አሁን ደግሞ ሂማ በቃና ቲቪ ላይ ስላሉ ድራማዎች ምን አዲስ ነገር እንዳለ ትነግረናለች። እንኳን ደህና መጣሽ። ነው፣ አመሰግናለሁ። አርሱማ፣ በቃና ቴሌቪዥን በዚህ ወር ምን አዲስ አለ መሰለሽ? አዲስ ፊልም ልናመጣ ነው። ዕጣ ፈንታ ይባላል። የሶስት ወጣቶች ታሪክ ነው። በጣም ቆንጆ ታሪክ ነው። የኮሜዲ ዘውግ ያለው ድራማ ነው። ብዙ ጊዜ ድራማዎቻችን ይሄ ሃርድኮር ድራማ የሚባሉ ናቸው። ይሄ ግን ትንሽ ሳቅም ያለው ነው። ምን መሰለሽ መሰለሽ፣ ዋና ባለ ታሪክ ሄዳ ትባላለች ኤዳ ስታድግ ጀምሮ በቃ አንድ ሰው ደስተኛ የሚሆነው የመጀመሪያ ፍቅረኛውን ካገባ ነው ከዛ ውጭ ደስታ የለም ብላ ታስባለች። ሩዝ ጋር የሚባል ጓደኛ አላት። እሱ ደግሞ የአልባንያ ተማሪ ነው። ቱርክ መጥቶ ነበር፣ ግን ትምህርቱን ሲጨርስ ወደ ሀገሩ መመለስ ስላልፈለገ በቃ የሆኑ ነገሮች እያደረገ ነው። እኔ ላገባህ እችላለሁ። እሷ ደግሞ ከሱ ፍቅር ስለያዛት የውሸት እንጋባና ቱርክ ቆይ ትሏለች። በሀሳቧ ይስማማል ሶስት ዓመት በዚህ አይነት ሁኔታ ኖሮ እሷ የምትጠብቀው በዚህ ሶስት ዓመት ውስጥ አንድ ቀን ትዳራችን የእውነት ይሆናል፣ የእውነት ፍቅር እንጀምራለን ምናምን ነበር የምትለው። ግን በሶስተኛ ዓመት በቃ ይሄ ትዳር ይፍረስ አለ እሱ። ሲጀመር የውሸት ነበረ። ከዛ ደግሞ ጭራሽ ሌላ ሴት በህይወት ያለች፣ መለያየት አለብን ምናምን አላት። አስቢ በቃ የመጀመሪያውን ፍቅረኛ ያላገባሱ ደስተኛ አይሆንም የምትል ሰው እንፋታ ሲላት የውሸት ቢወጋ ብቻው በቃ በጣም የተጨነቀችው እህቴና ጓደኛ ነሽ፣ ሚስጥረኛ ነሽ ቤተሰቤ ነሽ አከብርሻለሁ፣ ብዙ ነገር ለማድረግ ትሞክራለች። ድጋሚ ግንኙነታቸው እንዲቀጥል አብረው እንዲሆኑ ምናምን ብዙ ነገር ትሞክራለች። ግን ያወጣ ፈንታ ነው። ከሌላ ሰው ጋር ትገናኛለች። ቦራን ይባላል። ይሄ ደግሞ በቃ ስራ ብቻ የሚያቅ ሰው ነው። ማህበራዊ ህይወት የለውም። እውነተኛ ፍቅር የሚባል ነገር የለም፣ ሰዎች ታማኞች አይደሉም፣ በቃ ይሄ አለም የፈጠረው ነገር ብሎ ነው የሚያስበው እሷ ደግሞ እሱን የተዋወቀችው በቃ ሩዝ ጋርን ይመልስልኛል ብላ ነው በዚህ መሀል የሚፈጠሩ ላቭ ትራያንግል አይደል በዚህ ወደዛ የሚል ድራማ ነው በጣም አስቂኝ ነው የቅርብ ጊዜ ነው በ2022 የተሰራ ነው ለሁለት ወራት ተኩል ያህል በቃና ቴሌቪዥን ላይ ይሄዳል ብለን እናስባለን መቼ ይታያል መሰለሽ ከሰኞ እስከ አርብ ከምሽቱ አንድ ሰዓት ላይ ከጥቅምት 17 ጀምሮ ለተመልካቾቻችን ማቅረብ እንጀምራለን ሌላው አዲስ እንኳን አይደለም ስለ ጥቁር ፍቅር። ከመቶ ሀገራት በላይ የታየው ጥቁር ፍቅር በጣም በርካታ ሽልማቶችን አሸንፏል። ከሃያ ምናምን በላይ ሽልማቶችን አሸንፏል ማለት አሉ። ድራማዎች ብዙ ሀገር ይታያሉ፣ ግን እንደ ጥቁር ፍቅር ይመሳካለን ድራማ ማለት በጣም አስቸጋሪ ነው። መጀመሪያ ቃና ቴሌቪዥን ካሳያቸው ፊልሞች መካከል ነው። ኦልሞስት አስር ዓመት ሆኖታል። አሁን በቅርቡ ወደ ስክሪን ተመልሷል። ዘውትር ከሰኞ እስከ ዓርብ ከምሽቱ አራት ሰዓት ላይ እየታየ ነው። እንግዲህ ጀምሯል። ተመልካቾች እንዲያዩት እንጋብዛለን። ለሻምበል ኦማር ደሚር እና ለጎንት ዙሁር እንዲሁም ለወንጀለኞች ክትትል ስራ ባልደረቦች ሁለታ አለ ልጆቻችንን በሰላም ስላመጣችሁልን ትልቅ ምስጋና አቀርባለሁ። ለምንድን ነው ግን የፍቅር ፊልሞች መጨረሻቸው የማያምረው? ምናልባት እውነተኛ ፍቅር ስለሌለ ይሆናል። እንግዲህ ያየ ነውም ድጋሚ ነው ድጋሚ ላስ ደግሞ ያን አንድ ዓመት እና ሁለት ዓመት የነበራቸው ሰዎች አሁን ድጋሚ ያዩታል። አይሆፕ ተመልካቾቻችን በዚህ እንደሚደሰቱ እርግጠኛ ነኝ። በጣም እርግጠኛ የዛኛው ፕሮግራም መቼ ነው ያልሽኝ? ጥቅምት ጥቅምት 17 ከሰኞ እስከ ዓርብ ነው የሚታየው ከምሽቱ አንድ ሰዓት ላይ። ከምሽቱ አንድ ሰዓት። አሁን እየታየ ያለው የወፍ ጎጆ ሲዝን ብሬክ ላይ ይሆናል። ከዛ የእጣፈንታን ነው የምናየው። እንደ የወፍ ጎጆ አይነት ድራማ አይደለም፣ ትንሽ ሳቂ ያለው ነው። ፈታ ያለን እየተዝናናን የምናየው ድራማ ነው። በዛ ላይ ደግሞ ጥቁር ፍቅር ስክሪን ላይ ስላለ ደስ ብሎናል። ለተመልካቾቻችን የእጣፈንታን ትሬለር እንጋብዛቸው እንጋብዛቸ። የሁሉም ሰው ታሪክ የሚጀምረው አንድ ነጥብ ላይ ነው። በሚያሳዝን ሁኔታ የእኔ ግን የሚጀምረው ከሌሎች ሰዎች ነው። ቤተሰቦች የሴት ልጅ እንዳይገጥማት በጣም የሚፈሩት ብቸኛው ነገር ነው። እንደ እኔ ተመኝተሹ እንደማታገኙ ሲገባሽ፣ እስከ ዘላለም እንዲህ ተማዘን ህይወትሽ ላይ ማድረግ ያለብሽን ነገር ማድረግ አለብሽ። እጣ ፈንታ በቅርብ ቀን። በቃ ዋው